ሰላማችሁ ይብዛ! ውድ የዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? የሰዓቱን አዳዲስና ወቅታዊ እንዲሁም ያልተሰሙ መረጃዎችን እነሆ። አቡነ ማቲያስ ችግሮች በሰላማዊ ውይይት እንዲፈቱና ሀገር እፎይታ እንድታገኝ ጠየቁ። ልጃቸውን ድል ባለ ሰርግ ሞሽረው ድረው ትናንት በመኪና አደጋ ሕይወታቸው ያለፈው ዶክተር ተፈራ ስርዓተ ቀብራቸው ተፈጸመ። አትሌት ትዕግስት ግርማ መታሰሯ ተሰምቷል። አቡነ ማቲያስ ችግሮች በሰላማዊ ውይይት እንዲፈቱ እና ሀገር እፎይታ እንድታገኝ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠይቀዋል። በተለያየ ምክንያት ከሲኖ ከሲኖዶሱ የወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልዕኮ እንደሆነም ፓትሪያርኩ አስታውቀዋል። የቤተ ክርስቲያኗ ፓትሪያርክ ይህንን ጥሪ ያስተላለፉትም ረቡ ግንቦት 6 2017 ዓ.ም በተጀመረው ዓመታዊ የርካበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ላይ ባደረጉት ንግግር ነው። ዛሬ የተጀመረው ይህ ጉባኤ የቤተ ክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸሞችን በመገምገም ለቀጣዩ ጊዜ ስራ አቅጣጫን በሚያስቀምጥ እንደሆነም ፓትሪያርኩ በመክፈቻ ንግግር ችግራቸውን አሳውቀዋል። አቡነ ማቲያስ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሁሉም የዓለም ክፍሎች እንደምትገኝ መናገራቸውን በቤተክርስቲያኗ መገናኛ ብዙሀን ማህበራዊ ሚዲያ ላይ የተሰራጨው ፓትርያርኩ ንግግር አመላክቷል። የሲኖዶሱ መንበር በሚገኝበት ምድር ኢትዮጵያም ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ህዝቡን ማገልገል ይገባናል ሲሉም የሲኖዶሱ አባላትን አሳስበዋል። አቡነ ማቲያስ በዚህ ንግግራቸው በተለያየ ምክንያት ከሲኖዶሱ የወጡ ወገኖችን መኖራቸውንም ጠቅሰዋል። ሁላችንም እንደምን የምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸው። ፓትሪያርኩ ከሲኖዶሱ ወጥተዋል ያሏቸውን ወገኖች ለይተው ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ቤተ ክርስቲያን አባቶችን የራሳቸው ቤተ ክህነት እንዳቋቋሙ ይታወቃል። የሃይማኖት አባቶቹ የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ሰላማ የተባለው ቤተ ክህነት የመሰረቱትም የትግራይ ጦርነትን ተከትሎ በተፈጠረ ልዩነት እንደሆነም ታውቋል። ጦርነቱን ያስቆመው የፕሩቴሮስ ነት ከተፈረመ በኋላም የቤተ ክርስቲያኗ መሪ አቡነ ማቲያስ ወደ ትግራይ ተጉዘው የነበረ ቢሆንም ከትግራይ አባቶች ጋር እርቅ ለማውረድ የተደረጉ ጥረቶች አልተሳኮም። አቡነ ማቲያስ በዛሬው ንግግራቸው ከሲኖዶሱ የተነጠሉ ወገኖችን መመለስ የጉባኤው ተቀዳሚ ተልኮ እንደሆነም ተናግረዋል። የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልኮ ነው ብለዋል። ምክንያቱም ጸጋንና ሐዋርያትን የተቀበልንበት ዋናው ምክንያት ይህንን ለማድረግ ነውና ሲሉም ተደምጠዋል። ከዚህ ጋር በተያያዘም የቤተ ክርስቲያኗን ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥቶም መስራትና ተጨባጭ ለውጥ ማምጣት እንደሚገባም አሳስበዋል። አቡነ ማቲያስ በመክፈቻ ንግግራቸውም የሀገሪቱን ወቅታዊ ሁኔታ የሚመለከቱ ጉዳዮችንም ለመዳሰስ ሞክረዋል። የሃይማኖት አባቶች የሚያበረክቱት አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊ ዘርፍ ያሉ ጉዳዮችንም ጭምር እንደሚያካትት ገልጸዋል። ህዝቡ የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንዲሁም ሰላሙና አንድነቱ የተጠበቀ እንዲሆንም መስራት እንደሚገባም ተናግረዋል። የሃይማኖት አባቶች ይህንን ኃላፊነት በማስተማርም በተግባር በመሳተፍም የህዝቡ መሪዎችና ሪያ ሁነው መፈጸም እንዳለባቸውም አንስተዋል። አቡነ ማቲያስ አክለውም በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብንም ብለዋል። የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ያስታወሱት አቡነ ማቲያስም የሀገሪቱ ህዝብ ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ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 እንሂድ? የሚሉም አሉ። ዶክተር ተፈራ መክት ከሰሞኑ የኢጋዱ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ልጅን ያገባችው ሙሽራ ፓይለቷ ማህሌት አባት እንደሆኑም ተነግሯል። ዶክተር ተፈራ መክት በደረሰባቸው የመኪና አደጋም ትላንት ሞጆ አካባቢ ህይወታቸው ማለፉም ተነግሯል። ዶክተር ተፈራ የልጃቸውን አለም ቢያዩም አልሰነበቱም። እለት ዕለት እየተባባሰ በመጣው የመኪና አደጋ አሁንም አሳዛኝ ታሪኮችን መስማታችን እየቀጠልን ነው። የሙሽሪት አባት የዚሁ ገፈት ቀማሽ ሆነዋል። ዛሬ ዘጠኝ ሰዓት ሞጆ ስላሴ ቤተ ክርስቲያን የቀብር ስነ ስርዓታቸው መፈጹም ተነግሯል። ይህንን ጉዳይ በርካቶች በማህበራዊ ሚዲያ ለቤተሰብና ሙሽሮች መጽናናትን እንመኛለን እያሉ ነው። በሌላ መረጃችን አትሌት ትግስት ግርማ መታሰሯ ተሰምቷል። ከትናንት በስቲያ በተጠናቀቀው የኢትዮጵያ አትሌቲክስ ሻምፒዮና በ1500 ክለቡን መቻልን በመወከል ሁለተኛ በመውጣት ውድድሯን ያጠናቀቀችው የመቻል ስፖርት ክለብ አትሌት ትግስት ግርማ ለቶኪዮ የዓለም አትሌቲክስ ሻምፒዮን ሚኒማ ለማምጣት ወደ ኳታር ዶሃ ዳይመንድ ሊግ በማቅናት ላይ እያለች ነው በቦ ዓለም አቀፍ አየር ማረፊያ ከክለቧ በተላለፈ ደብዳቤ መሰረት የታሰረችው የመረጃ ምንጮችም እንደገለጹት የተያዘችበት ምክንያት አትሌቷ ከዚህ በፊት ክለቧን ሳታስፈቅድ ወደ አውሮፓ ለውድድር በመሄዷ ምክንያት እንደሆነ የገለጸ ሲሆን ለምን ሳታስፈቅድ ሄደች የሚል ጥያቄ ጠይቋቸው ነበር። ለተጠየቁት ጥያቄ ሲመልሱም አትሌቷ አሰልጣኟን ጠይቃ በቃል እንደፈቀደላት ከውድድር ከተመለሰችን በኋላ ጉዳዩ እንደታየና እንደተፈታላት የገለጹ ሲሆን ከመፈታቱ በፊት በተላለፈ ደብዳቤ ምክንያት ሊሆን እንደሚ እንደሚችል ተመላክቷል። ጉዳዩ የሚመለከታችሁ በሙሉ ከክለቧ ጋር በመነጋገርና ችግሩን በመፍታት ለአትሌቷ መፍትሄ እንዲመጣና ወደ ውድድሯ እንድታቀና አስፈላጊውን ሁሉም ትብብር እንዲደረግላት በታላቅ አክብሮት እንጠይቃለን ብለዋል። በርካቶች የአትሌቷ የቅርብ የሆኑ የመረጃ ምንጮች